ወሩ የዕዝነት ነው። ወሩ የርኅራኄ የመተሳሰብና የጸሎት ወር ነው ረመዳን ጥላቻ፣ ልዩነት፣ ሐሰተኝነት፣ ንፉግነት ከምድር ተወግደው ፍቅር፣ ልግስና፣ ኅብረትና አንድነት ተባብረው እንዲጎለብቱበት አስተምህሮ ያዝዛል። የእምነቱ ተከታዮች ከመጾም አልፈው እጅ ላጠራቸው መድረስ መቻላቸው በረከት ያስገኝላቸዋል። ይህንኑ የሰመራ ከተማ ነዋሪዎች ይናገራሉ። የረሕማ የበረካ ወር ነው። አላህ ስብሀነው ተዓላ ቁርኣን የወረደበት ወር ነው። ረመዳን ትልቅ በረካ አለው። አንደኛ ከአላህ ጋር ኢዝኔት ረሕመት በረከት የሚፈለግበት ትልቁ ኢባዳ የሚደረግበት እና ለአላህ ብቻ ኢባዳ የሚደረግበት እና በፊትም አላህ አለ ለአላህም ኢባዳ ድሮም ይደረጋል። ግን ረመዳን ላይ ለየት ያለ ኢባዳ ነው የሚደረገው። ሰላሳ ቀን ይጾማል። ሸይጣን የሚታሰርበት እንዲሁም ወደ አብስተን የምንቀርብበት ወር ነው። የተከበረ ወር ነው። በረመዳን ወር ብዙ ሰዎች አልባሌ ቦታ የነበሩ ሰዎች ወደሚመለሱበት ወደ ጥሩ መተሳሰብ፣ መተዛዘን የባሰ የሚጨምርበት፣ መስጊዶች የሚሞሉበት፣ ሁሉም ከሀረም ነቀር በሙሉ የምንርቅበት ወር ነው። ጎረቤት የተቸገረ ይኖራል፣ በሰፈርም በአካባቢም እነዛን ሰዎች ያላቸው ገንዘብ ያላቸው ሰዎች አዋተው ጎረቤታቸውን ወይ የሰፈር ሰዋቸውን ማገዝ ያላቸውን ነገር በመደገፍ ጾም እንዲቀበሉ ያደርጓቸዋል ማለት ነው። ቀድሞውንም የተቸገረ መርዳት፣ የታመመ መጠየቅ የአምላክ ትዕዛዝ ነው የሚሉት የእምነቱ ተከታዮች፣ ረመዳን ለሀገራችን አንድነትና አብሮነት ልናውለው ይገባል ይላሉ። ለሀገራችን አንድ ስንሆን ነውና ሁሉን ነገር ደስ የሚለው የሚሄደውም አንድነታችን ቢጠነክር እላለሁ። ሃይማኖት ሳይለይ በረመዳን ክርስቲያኑም ያለውን አቅም ለቸገረው ወገኑ ቢረዳ፣ ሙስሊምም እንደዛው የቸገረውን ነገር አንድ በማድረግ አንድ የሆነ ሰው አይለያይም። በእርግጥ ግን ሁላችንም አንድ ሆኖ ኢትዮጵያን ኦሮሞ፣ አማራ፣ አፋር ሳይል ሁሉም ኢትዮጵያን አንድ ሆኖ አገሩን ከፍ ቢያደርግ። ልናፈጠር ስንል ማፍጠሪያ ለክርስቲያን ወንድሞችና እህቶቻችን እንሰጣቸዋለን። የለም በጣም እነሱም ማፍጠሪያ ሰዓት እኛ ጋር መጥተው አብረን ከኛ ጋር የምናፈጥሩ ልጆች አሉ። በጣም ደስ የሚልና በጋራ ሆነን የሁሉንም አንድነት እንደዚህ ሳንነጥል ሁሉም ቴምሩንም ሳምቡሶንም ምኑንም እንሰጣለን። እንደ ሀገር ያለው ጥቅም ሁሉም ሰው በጎ አሳቢ ነው የሚሆኑ። በረመዳን ወር በተለየ መንገድ ለሀገርም ለሁሉም ጠቃሚ የሆነ ወር ነው። በዛ ላይ በጣም ደስ የሚል ወር ነው። አላህ ስጥ ብሏል ልሰጠው ይሰጣል። አሁን ሰው ገንዘብ መስጠት ይከብዳል፣ ሌላ መስጠት ይከብዳል። አላህ ለሰው ሲተሰው ነው በረካ የሚጨምሩና ገንዘብ ይታገኝ ማንኛው ኢትዮጵያዊ ይሁን ሰው አማኙ ድንገለ የመን እስላም ይሁን ክርስቲያን ይሁን ለተቸገረ መርዳት የመላው ኢትዮጵያ በህል ነው። አሁንም በዛ መቀጠል አለበት የሚል አመለካከት ነው ያለኝ። ሰው አንድም በጸሎት አንድም ያጣን በመርዳት ከአምላኩ የገነት ቁልፍ እንደሚያገኝ የእምነቱ አስተምህሮት ይሰብካል። ለዚህም ረመዳን በጾም ከሚገኘው በረከት በተጨማሪ የሚደረገው ልባዊ ዕዝነት በጥቂት ቀናት ውስጥ የሁለት ሀገር ጥቅም የሚገኝበት ወር ነው ይላሉ የሃይማኖት መምህሩ። ይሄ ረመዳን ማለት ለሚመጣው ዓለምና ላለንበት አጠም ለሁለቱ ዓለምም ለሁለቱም ይጠቅማል ማለት ነው። ሁለት ጥቅም ስለ አለው ለሁለት ሀገር ጥቅም ስለ አለው ነው ከዛ በኋላ እዚህ ላይ መተጋገዝ አለ። ጥሩ ነገር መነጋገር አለ። አላህን መፍራት አለ። ዝክር መዘከር አለ። ቁርአንን መቅራት አለ። ሰደቃ መስጠት አለ። ለምስኪኖች፣ ለተቸገረው ወገን መርዳት አለ እና ረመዳን ውስጥ ላይ አሁን በዚህ አጭር ሰዓት መቁጠር የምንችለው ብዙ ፋይዳዎች አሉት ማለት ነው። ለዚህም ነው ረመዳን ከአመት እስከ አመት ቢሆን ሀገር ሰላም፣ ሀገር ገነት ትሆን ነበር የሚሉት የሃይማኖት መምህሩ ሼክ መሐመድ ዳርሳ። ሁሉ ሰው ቤተሰብ፣ ሁሉ ሰው ይረጋጋል። አሁን እኮ እኔ ቤተሰብ፣ እኔ ሰላም ከሆን አንተ ሰላም ከሆን ያ ሦስተኛው እኔ መገናኛ አንድ ቦታ ስለሆነ አገር ሰላም ነው ማለት አገር ሰላም ናት ማለት። ስለዚህ በረመዳን ላይ ሰላም ይፈጠራል፣ መተዛዘን ይፈጠራል። እንዴ ወገን እንደ ድሃም እንደ ተቸገረ ወገንም እንደ አገርም ሁሉም ጥቅም አለው። ከጥላቻ ይልቅ ፍቅርን በማስቀደም ሕግን ጠብቀን እንድንኖር ያስፈልጋል ብለዋል የእምነቱ ተከታዮች